ጤና ይስጥልን፣ እንደምናላችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የሰዓቱን ዜናዎች ይዘን መጥተናል። ከዜናዎቹ ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። የማህበራዊ ተቋማትን አገልግሎት ለማሻሻል በትኩረት እየተሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ ክላስተር ስራ አስተባባሪና ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። ቢሮ ኃላፊዋና የማህበራዊ ተቋማት የስራ ኃላፊዎች በኦሮሞ ብሔረሰብ አስተዳደር የማህበራዊ ተቋማትን የስራ እንቅስቃሴ ተመልክተዋል። ኢማም ኢብራሂም ተጨማሪውን ይነግረናል። በምክትል ርዕሰ መስተዳደር ማዕረግ የማኅበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተመራ የአማራ ክልል የማኅበራዊ ዘርፍ ቢሮዎች ልዑካን ቡድን በጉብኝቱ በከሚሴና ባቲ ከተማ እንዲሁም ደዋጨፋ ወረዳ የማኅበራዊ ዘርፍ ተቋማትን የሥራ እንቅስቃሴያቸውን ምልከታ አድርገዋል። የአማራ ክልል ሴቶች ሕፃናትና ማኅበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ በቆይታቸው በብሔረሰብ አስተዳደሩ የሴቶችን ተጠቃሚነት ለማረጋገጥ እየተሠራ ያለው ሥራ ውጤት እያስመዘገበ መሆኑን ተገንዝበናል፣ ብለዋል። በተለይ ሴቶች ላይ የሴቶች የልማት ህብረት በአንድ ለአስር በሴቶች በልማት ህብረት ተደራጅተው የጤና ስራቸውን እንዴት እየከወኑ እንደሆነ በአካል ተገንተን አይተናቸዋል። የትምህርት ስራቸውን፣ የግብርና ስራቸውን፣ አጠቃላይ ሰላምን ከማስፈን አንጻር እየሰሩ ያሉትን ሁኔታ በኬሚሴም በባቲም ያሉ የሴቶች የልማት ህብረቶችን አግኝተናል። በጣም ጥሩ ስራ እየሰሩ ነው ያሉት የአማራ ክልል ጤና ቢሮ ኃላፊ አብዱልከሪም መንግስቱ በብሔረሰብ አስተዳደሩ በጤና ተቋማት ያለውን አገልግሎት አሰጣጥ ለማሻሻልና ዘርፉን ለማሳደግ እየተሰራ ባለው ስራ መደሰታቸውን ጠቅሰው የክልሉ ጤና ቢሮ በጤና ተቋማት የሚስተዋሉ ችግሮችን ለመቅረፍ ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑን ተናግረዋል። የክልሉ መንግስት በ2016 ራሱ ወደ 345 ሚሊዮን ብር በ2017 ደግሞ ወደ 402 ሚሊዮን ብር በመመደብ አሁን ሶስት ሆስፒታሎች በተለይም እነዚህ ትልልቅ ሆስፒታሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታሎች ደሴ ደብረ ማርቆስና እና ፈለገ ሕይወት ላይ ራሱ የኤምአርአይ የሕክምና መሳሪያ እንዲኖራቸው የማድረግ ይሄ ያልነበረ ነው። አዲስ አበባ ላይ ነው ያለው። ስለዚህ ይሄ እንዲኖር እየሰራን ያለው በቅርቡ ደሴና ፈለገ ሕይወት ላይ የሚገባበት የሚተከልበት ሁኔታ እንዳለ ነው። ይህን የምናገረው የጤና ተቋማትን አገልግሎት አሰጣጥ ከወረቀት ንክኪ የጸዳ በማድረግ አገልግሎቱን ፈጣንና ቀልጣፋ ለማድረግ በክልሉ ሁሉም አካባቢዎች የዲጂታል ስርዓትን ለመዘርጋት እየተሰራ ነውም ብለዋል ቢሮ ኃላፊው ለምሳሌ በጤና ኬላ ደረጃ ታብሌትን መሰረት ያደረገ የኤሌክትሮኒክ ኮሚኒቲ ሄልዝ ኢንፎርሜሽን ሲስተም በሰማኒያ ስድስት ወረዳዎች ላይ ተግባራዊ ያደረገ ከ1ሺ700 በላይ የሚደርሱ ጤና ኬላዎች ላይ ተግባራዊ ያደረግንበት ሁኔታ ያለው ይህንን እንግዲህ ማስፋት ይጠበቅብናል ማለት ነው በተመሳሳይ ሆስፒታሎች ላይ ጤና ጣቢያዎች ላይ ራሱ ወረቀት አልባ የሕክምና ስርዓትን ለመዘርጋት ከፍተኛ ጥረት እያደረግን ያለንበት ነው ያለው። ሶስት ጤና ጣቢያዎችን ወረቀት አልባ ሕክምና የጀመርንበት ሁኔታ ነው ያለው። ሆስፒታሎችን ደግሞ እንደዚሁ ወደ አራት ሆስፒታሎች ባለፉት ጊዜያቶች ሰርተናል። አሁን ደግሞ በአዲስ መንገድ ወደ ዘጠኝ የሚደርሱ ሆስፒታሎችን ከሚሴ ሆስፒታልን ጨምሮ ኮምፒውተሩ አቅርቦት ያደረግንበት ሁኔታ ነው ያለው። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከዚህ በፊት በነበረው የሰላም መደፍረስ የማህበራዊ ተቋማት ላይ ከፍተኛ ጉዳት ደርሶ እንደነበር ገልጸው ዘርፉን ለማነቃቃትና ወደ ነበረበት አገልግሎት ለመመለስ እየተሰሩ ያሉ ስራዎችን በመመልከት ጥንካሬዎችን ለማስቀጠልና ድክመቶችን ለማረም ያለመ ጉብኝት ማከናወናቸውን አስረድተዋል። በክልላችን አገራችን ከገጠመው ቤዚካሌ ደግሞ ክልላችን ከገጠመው አንጻር የተጎዱ ሴክተሮችን ስናስብ በዋናነት የተጎዳው ማህበራዊ ዘርፉ በመሆኑ በተለይ ደግሞ ትምህርት ላይ ያለው ጉዳት ሰፊ ጉዳት ያለው የጤናው፣ የትምህርቱ የማህበራዊ ዘርፍ መጎዳት ደግሞ የዛሬ አንድ አመት የሰብል የምናምን አይነት የምትለው ሳይሆን ዘመን ተሻጋሪ ነው። በጤና ላይ እናት ብትጎዳ ቤተሰብ ነው የሚበተነው። ጽንሱ ቢጎዳ ትውልዱ ነው የሚበተነው። በትምህርት ላይ ባይማር ዘመን ተሻጋሪ የሆነ ትውልዱ ወደኋላ የሚቀርብበት ሁኔታ ነው የሚፈጠረው። ያየናቸው ጥሩ ጥሩ ነገሮች አሉ። እንደ ክፍተት ምን ወስዳቸው አሉ። ተስፋ ሰጪ ነገሮችን እያየነው ቤዚካሊ ዞን ከመጣን ከትላንት ጀምሮ የምናያቸው እነዚህ ደግሞ ለሁሉም አካባቢ እንዲደርሱ ጥረት ማድረግ እንዳለብን የኛ መዋቅሮች ጋር ንግባባለን ብለን እናስባለን። የማህበራዊ ተቋማትን አገልግሎት የላቀ ለማድረግ በቀጣይ ሁሉም የበኩሉ ሊወጣ እንደሚገባም ተገልጿል። በአረንጓዴ አሻራ መርሃ ግብር ከዘጠኝ ሚሊዮን በላይ ችግኞችን ለመትከል ከወዲሁ የቅድመ ዝግጅት ስራዎችን እያከናወነ መሆኑን በደቡብ ወሎ ዞን የቃል ወረዳ ግብርና ጽህፈት ቤት ገለጸ። በመርሃ ግብሩ የሚተከሉ ችግኞችን የጽድቀት ምጣኔ ከዘጠና በመቶ በላይ ለማድረስ እየሰራ መሆኑንም ጽህፈት ቤቱ አስታውቋል። ተጨማሪውን ከአሊመር እንከታተል። በደቡብ ወሎ ዞን በ2017 የክረምት ወቅት የሚተከል ከ210 ሚሊየን በላይ ችግኞችን ለማፍላት ታቅዶ እየተሰራ ሲሆን የዞኑ ወረዳዎችና ከተማ አስተዳደሮችም የየራሳቸውን የችግኝ ማፍላት የቅድመ ዝግጅት ስራዎችን እያከናወኑ ይገኛሉ። የቃሉ ወረዳ ግብርና ጽህፈት ቤትም በክረምቱ የአረንጓዴ አሻራ መርሃ ግብር የሚተከሉ ከ9 ሚሊየን በላይ ችግኞችን ከወዲሁ እያዘጋጀ መሆኑን የጽህፈት ቤቱ ኃላፊ አቶ አሊ ኢብራሂም ለአማራ ሚዲያ ኮርፖሬሽን ተናግረዋል። የተከላ ቦታ ልየታችን 1 11145 ሄክታር ነው። ለዚህም የሚሆን መዘጋጀት ያለበት ችግኝ የተለያዩ ዝርያዎች የሀገር ውስጥና የውጭ ዝርያ የሆኑ የደን ችግኞች ወደ ዘጠኝ ሚሊዮን ነው። ቅዳችን ከዘጠኝ ሚሊዮኑ እስካሁን ድረስ 85 ሚሊዮን አዘጋጅተናል። ቀሪው 500 ሺህ ያላዘጋጀንበት ሁኔታ ፈጥነው የሚደርሱ ስለሆነ የተከላ ጊዜያቸው ሳይደርስ የሚያርጉ ሆኖ ከተገኘ ወደ ተከላ ቦታና በተክላ ጊዜ በሚወሰዱበት ሰዓት አዶፕት ማድረግና መልመድ ወይም መጽደቅ ስለማይችሉ ያ ችግር ከመግጠሙ በፊት ቀሪ ሰዓታችን ወደ መጋቢት መጨረሻ ላይ የምናፈላቸው ሆኖ ከተገኘ ሰኔ መጀመሪያ አካባቢ ላይ ጥሩ ቁመና እና ለተከላ የሚደርሱበት እድል ስላለ የሚተከሉበትን አካባቢና የሚተከሉበትን ፐርፖዝ ወይም ጥቅም መሰረት ባደረገ መልኩ የችግኝ ዝግጅቶችን አካሄድናል። ባለፈው አመት በወረዳው ከተተከሉ ችግኞች መካከል 88 በመቶ ያህሉ መጽደቃቸውን ያስታወሱት አቶ አሊ በዚህ አመት የሚተከሉ ችግኞችን የጽድቀት ምጣኔም ከዘጠና በመቶ በላይ ለማድረስ እየሰሩ መሆኑን ገልጸዋል። አርሶ አደሩ በሳምንት ሁለት ቀን በተለይ የአረንጓዴ አሻራ ጽድቀት ከወትሮ በተሻለ መልኩ የሚተከሉት ነገር በተባለው ልክ እና አላማ ሰክሰስ እንዲሆኑ ለማድረግ የችግኝ ጉድጓድ ዝግጅት ሳይንሱ እንደሚለው ከሁለት እስከ ሶስት ወር በፊት ችግኝ ጉድጓድ መቆፈርና በችግኝ ጉድጓድ ውስጥ ኦርጋኒክ የሆኑ ፈርትላይዘሮች መጨመር እንዳለባቸው ሳይንስ ሪኮማንድ አድርጋል። ያንንም መሰረት አድርገን በሳይንሱ መሰረት ፐርፌክት ስራ መስራት አለብን፣ ጽርቀቱ መሻሻል መቻል አለበት የሚል ከኋላ ያሉ ጉልቶችን አይተን በዚህ አመት የተሻለ ስራ ለመስራት ሳይንሱን መሰረት ባደረገ መልኩ እንዲሰራ መግባባትም ላይ ደርሰናል። እየተሰራም ነው። ከተለመደው አሰራሩ መውጣት መቻል አለብን። በዚህ አመት የጽርቀት ምጣኔያችንን ዘጠና አምስት በመቶ እናደርሳለን የሚል ይዘን ነው እየሰራን ያለ ነው። የአካባቢውን ስነ ምህዳራዊ ሚዛን ለመጠበቅ የሀገር በቀል ችግኞችን በብዛት ለመትከል እየተሰራ ነው ያሉት ኃላፊው፣ ለኢንዱስትሪ ግብዓትነት የሚውሉ ዛፎች እንደሚተከሉ አመላክተዋል። ከ80 ፐርሰንት በላይ የሆኑ ኢንዲጂኔስ ወይም አገር በቀል የምንላቸው ዝርያዎች ናቸው። በተለይ አረንጓዴ ሸራን መሰረት አድርገን አገር በቀል የሆኑ ዛፎችን ና ችግኞችን ማበረታታት መቻል አለብን። የአካባቢያችን ኢኮሎጂ መጠበቅ መቻል አለበት የሚል ስራ እየተሰራ ነው። ስለዚህ 80 ፐርሰንት የሚሆኑት የአገር በቀል ናቸው። ልክ ይሄ እንደተጠበቀ ሆኖ ደግሞ ለኮንስትራክሽንና ፐርፈዛቸው አርሶ አደሩ የሚፈልጋቸው ማህበረሰቡ የሚፈልጋቸው ደግሞ አልተከለከሉም። ለምሳሌ ባህር ዛፍን ኢኳሊፕተስን ብንወሰድ ለኮንስትራክሽን ወሳኝ የሆነ ዛፍ ስለሆነ እሱም በሚዛኑ በዛ ዓመት ምን ያህል ኤሪያ እንሸፍናለን፣ ምን ያህል አርሶ አደር ተጠቃሚ ነው ያለው፣ በመንግስት በኩል ምን ያህል መፈላት አለበት፣ በአርሶ አደሩ ደግሞ በራሱ ምን ያህል ማፍላት አለበት የሚለውን በቅድ ይዘን ስራዎችን እየከወን ያለበት ሁኔታ ነው ያለው። በደቡብ ወሎ ዞን እስካሁን ከ60 ሚሊዮን በላይ ችግኞች መዘጋጀታቸውን ከዞኑ ግብርና መምሪያ ያገኘ ነው መረጃ ያሳያል። በመጨረሻም በተለያዩ ምክንያቶች የተቀዛቀዘውን የመድረክ ቲያትር ለማነቃቃት እየሰራ መሆኑን የወሎ ዩኒቨርሲቲ አስታውቋል። የዩኒቨርሲቲው የቲያትርና ኪነ ጥበባት ትምህርት ክፍል ባቢሎን በሳሎን የተሰኘውን ቲያትር ወደ መድረክ መልሶታል። መስዑድ ጀማል ተጨማሪ ዘገባ አለው። ቲያትር በኢትዮጵያ ከመቶ ዓመታት በላይ እድሜ ያለው የኪነ ጥበብ ዘርፍ ነው። በነዚህ ዓመታት ውስጥ አንዴ ሞቅ አንዴ ቀዝቀዝ እያለ ዛሬ ላይ ደርሷል። ለሀገራችን የቲያትር እድገት ከፍተኛ የትምህርት ተቋማት ኃላፊነት አለባቸው። በተለይ ደግሞ በአካባቢያቸው ያለውን የኪነ ጥበብ እንቅስቃሴ ማነቃቃት ላይ አትኩረው ሊሰሩበት የሚገባ ጉዳይ ነው። የወሎ ዩኒቨርሲቲ ተማሪዎች በኢትዮጵያ ቲያትር ታሪክ ከሃያ ዓመታት በላይ መድረክ ላይ የነገሰውን ባቢሎን በሳሎን የተሰኘውን ቲያትር ወደ መድረክ መልሰውታል። ቲያትሩን የሰሩት የዩኒቨርስቲው ተማሪዎች ልምድ የቀሰሙበት መሆኑን ይናገራሉ። ቲያትር እንደሚታወቀው መላበስ ነው፣ ሆኖ መገኘት ነው፣ ሕይወትን ነው የምታስተላልፈው፣ እና በጣም ከባድ ነገር ነው። ኮሜዲ ሰውን ማሳቅ በጣም የሚከብድ ነገር ነው። ሪርስም ስናደርግ ምንም አንድ ሀስል የሆነብን ነገር ቢኖር እሱ ይለኛል እና ያው እሱ ወጣ ደግሞ የትኛውንም ነገር እንድሞክር እና ደግሞ ኦዲየንስን የሚያዝናና ነገር እንዲ መስራት እንደምችል የትኛውንም ነገር ትራጀዲን በፊት ስንሰራ አሁን ላይም ይሄኛውም በዚህ በኮሜዲውን ብቅ ስንል ደግሞ እንዴት አድርገ መወጣት እንደምንችል መምህራችን በደንብ አድርጎ አሳይቶናል። እንዴት ድሬክቲንግም እንደሚደረግ ሌላ ሌላም ነገሮችን እያየን በጣም ደስ ብሎኛል፣ እዚህ ነገር ላይ በመሳተፍ የዚህ ስራ ላይ ያገኘውባቸው ትምህርቶች ያው ሰው ካለው ባህሪ ላይ ሌላ ባህሪ ነው ደርቦ የሚሰራው። እዚህ ጋ አሁን ሴተኛ ዳሪ ሆኖ መስራት ካለኝ ባህሪ ሌላ ሌላ ካራክተር መቀበል ነው እና የሁሉንም ካራክተር ደግሞ መቀበል ነው። የአርት ተማሪ ስትሆን እሱን እሱን ነገር እናዳብርበታለን። ብዙ አይነት ትኖች ስንሰራ ብዙ አይነት ቴክኒኮች አሉ። እነሱን እንማርበታለን፣ እንዲሁም አዳዲስ ካራክተሮችንም እንላበሳለን። ባቢሎን በሳሎን የምር እውነት ለመናገር በጣም ብዙ ትምህርት ያገኙበት ቲያትር ነው እና እኔ እንደ ራሴ ከዚህ በፊት ኮሜዲ ነገር ሞክሬ አላውቅም። አብዛኛው ሰዓት እንደ ክላስም በኪነ ንቃትም ስንሰራ መድረኮችን አብዛኛውን ኒ ትራጀዲ ነኮችን ነበረ ስንሰራ የነበረውና ያው ኮሜዲ በባህሪው ከሰዎች ላይ የታርገ ለምሳሌ የማወራበት መንገድ ኤግዛጀሬት አድርጌ ላወራ እችላለሁ ምናምንና እነዛን ነገሮች አለመድኩኝም። ከዚህ በፊት እንደነገርኩ ትራጀዲ ላይ ትኩረት ስናደርግ የነበረው የነበረውና ባቢሎን በሳሎን በጣም ጠቅሞኛል። ኮሜዲ ፕሌይ አብዛኛውን ጊዜ እንደምናውቃቸው ትራጀዲ ፕሌዎች አይነት አይደለም። አክቲንጉም ሁሉ ነገሩም የተለያየ ነው እና ትንሽ ይከብዳሉ ነን ለመናገር ፈትኖናል ሁላችንም። ምክንያቱም እንደ ሀገር ራሱ ትወና ሲባል ከትራጀዲ ጋር በጣም የምናላክከው ነገር አለን፣ ምርጥ ትወናን ትራጀዲ የምናደርገው ነገር አለን። ግን በጣም በተቃራኒው ከባዱ ኮሚትመንት የሚፈልገው ጊዜ የሚፈልገው ትግል የሚፈልገው ኮሜዲ ነው እና ኮሜዲ እንደ መጀመሪያ ከብዶን ነበር ሁላችንም፣ ግን እየሰራን ስንመጣ እየወደድ ነው ምን ያል ምን እያልም መተናል። በወሎ ዩኒቨርሲቲ የሥነ ጥበባት መምህርና የቲያትሮ አዘጋጅ ውሃ በሰላም ግርማ በጦርነት ውስጥ የሰነበተውን አካባቢ ለማነቃቃት የኮሜዲ ቲያትር መመረጡን ጠቅሰው ተማሪዎች ልምዳቸውን እንዲለዋወጡም በር ይከፍታል ብለዋል። ትንሽ ሪሊፍ ይፈልጋል ይህ አካባቢ ና ትንሽ የኮሜዲ ነገሮችን ለመንካት አስበን ነው። ደሴ ይህ አካባቢው የጥበብ ነው ምናምን ብለህ ስታወራ ሰዎች ከሌላ ቦታ መጥተው ኤክስፔሪየንሱን ሼር እንዲያደርጉት ካላረግ ኦልሞስት ከሆነ ጊዜ በኋላ ዝም ብሎ ዘፈን ላይ የሆነ ፕሮፓጋንዳ ላይ ብቻ ያለ ነገር ይሆናል። ግን እዚህ ከመጡ በኋላ ልጆችም ይህን ነገር እንዲለማመዱት በሃይማኖት በባህል ያለውን ስብጥር መከባበሩን ምናምን ሼር እንዲያደርጉት በጣም አይነተኛ የሆነ ሚና ይጫወታል ብዬ አስባለሁ። እየሰሩ ያሉት ነገር ባቢሎንንም የመረጥ ነው ከዛ አንጻር ነው። ውድ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛ መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ጀማሊማም ነበርኩኝ። በያላችሁበት መልካም ጊዜ ይሆነላችሁ።